ቤተሰቦች የተመልሼ ስመጣ ትላንትና፣ እንግዲህ የኛ ንግስት የማትጠገብ የኛ እልልትና የኛ ጣፋጭ የኛ መልካም ድንቅ ሴት ሩታዬ ማለት ነው እና በድምጿ የተለያዩ ሰዎችን እንግዲህ አቃጥላ ስትደፋ ነበረ። በዛ ምክንያት ደግሞ ብዙዋቸው እርር ድብን እያሉ የቅናት መንፈስ የተወጋ ይሁን፣ በዛ ምክንያት አንዷ ጭራሽ እንደ ሩታ ለሌላ ነገር አድርጋ የተመኘችላት ልጅና አለች እና ይሄ ሁልሽ አንቺ ማለት ነው። መጀመሪያ ማለት ነው ሩታዬ የም የምትሄድበትና የምትራመድበት ጫማ ልበሺ ማለት ነው። የሩታዬን ጫማ ለብሰሽ፣ ያንን የሩታዬን ጫማ ፈልገሽ አምጥተሽ ለብሰሽ፣ በሳቱ ነይና ሩታን ዘቅዝቂ ማለት ነው። ሩታ ሞትሽም ተነሳሽም ማለት ነው። ሩታን መሆን መቼም አትቺም። ሩታ ማለት የባሏ እልልት፣ የኦዴንሳ እልልት፣ የእህቶቿ ድምቀት ማለት ነው እና ልዩ ጀግና የሆነ ሴት ምንም ነገር ማይበግራት አይደለም። አንቺ ዛሬ በትንሽ ነገር ይሄንን ፈቶ ዘቅዝቀሽ ማለት ነው፣ ወይም የተለያየ አሻንጉሊት ብትጠቀሚ አንቺ ወይ ፈጣሪ ወይ አላህ አይደለሽም ማለት ነው። ማንኛውም ነገር ከላይ ሲጻፍልሽ ነው ማለት ነው። በዚሁ አጋጣሚ አንቺ ነሽ ፈጣሪሽን የረሳሽ ማለት ነው። የፈጠረሽን ፈጣሪሽን የፈጠረሽን አላህ ረስተሽ እኔ ፈጣሪ ነኝ፣ እኔ መግደል እችላለሁ፣ ሰውን መቅበር እችላለሁ የምትይ አንቺ ነሽ ሩታ ሳትሆን ማለት ነው እና እና ሩታ ደግሞ የሁላችንም ድምቀት የአብርሽ ብቻ ሳትሆን የእኛ የኦዲየንሶችዋ የእኛ ጀግና ምርጥ ሴት ናት። የዘመኑ ምርጥ ሴት በሚሊዮን ቤት እንኳን ማትገኝ ሴት ማናት? ሩታዬናት ማለት ነው። ወደሽም ጠላሽም ይህንን ቃላት ተቀበኝ ማለት ነው። እርግጠኛ ነኝ ይሄን ቪዲዮ ደግሞ ታይዋለሽ። የኛ ቤተሰቦች ደግሞ እየቆረጣችሁ ቲክቶክ ላይ ውሰዱላት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ፣ ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ይትረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ እና ይኸውልሽ፣ እህቴም አንድ ነገር ልንገርሽ አንቺ ለአድናቂሽ እንኳን ክብር ቢኖርሽ ለዛች ለማትደንቂያት ወይም ለምትወልጃት ልጅ ስትይ ወደ ኋላ ትያለሽ። እንግዲህ የኛ ልጆች ማይበገሩ ናቸው እና ምላሽሽን እየመለሱልሽ ነው የሩታዬ ህብ እውነቴ ነው ምለች አይደለም። እንደዚህ አርገሻት ሩታን እንደዚህ በአይነሽ ዞር ብለሽ ብታያት ማለት ነው እንደማይተውሽ ታቂያለሽ። ተኝተው እንደማይበሉልሽ ታያለች። እና ልክ ልክሽና መድኃኒትሽን እየሰጡች ነው ማለት ነው። በዚሁ አጋጣሚ ማለት ነው በቅናት የሚሆን ነገር የለም እና ቅናት መንፈስ እንደዚህ አርጎሽ፣ ቅናት አሳብዶሽ፣ በቅናት ከምታብጂ በቅናት ደግሞ ፈጣሪሽን ረስተሽ ለሰው ልጅ የሌላ አመለካከት ከምትመለካከች በመልካምነት ጥሩ መልካምን ነገር ብትመኝ ጥሩ ነገር ብታረጊ፣ ላንቺም ለነጌ ለቤትሽ ለልጆችሽ ለትዳሮችሽ ይሆናል ማለት ነው እና እንደዚህ መጥፎ ነገር ባታረጊ መልካም ይመስለኛል። ሲቀጥል እየለመንኩሽ አይደለም። ታውቂያለሽ። እዚህ ጋ ወይም የሩታ አድናቂዎች የሩታ እህቶች ለመኑኝ ብለሽ እንደውም ጉራ እንዳትነፍኝ ማለት ነው። እንደፈለግሽ መዘቅዘቅ ትችያለሽ። ግን እዚህ ጋ የምነግርሽ ነገር ነገም ዛሬም ከሩታ ጎን እንዳለን፣ ሩታ የእኛ ንግስት እንደሆነች፣ ሩታ ደግሞ የሚዲያው ድምቀት እንደሆነች፣ ከሩታ በላይ ደግሞ በዚህ በሚዲያ ላይ ማንም የበላይ እንደሌለ እንድነግርሽ ነው የመጣሁት እንጂ ወይም አንቺ የሩታን ፈቷት አትዘቅዝቅ ብዬ አልለምንሽም ማለት ነው። እንደውም ምለምናቸው ያለው የእኛ ልጆች ነው ማለት ነው። የእኛ ልጆች በዚህ አጋጣሚ ማለት የተለያየ ሰው ሩታን ዘቀዘቀብኝ ወይም ደግሞ አብርሽን ዘቀዘቀብኝ ብላችሁ የእኛ ልጆች ባትከታተሉ በጣም ደስ ይለኛል። የፈለጉ ነገር ያድርጉ ማለት ነው። ለምሳሌ መንገድ ላይ ስትሄዱ ማለት ነው አንድ ነገር ረቅጣችሁት፣ ቆሻሻ ነገር ረቅጣችሁት ከሄዳችሁ የት እቤታችሁ ድረስ አይደለም ተከትሎ የሚመጣው። ያንን ቆሻሻ ግን ያንን ቆሻሻ ማለት ነው አይታችሁት፣ በእግራችሁ ሳትረግጡት ወይም ደግሞ በጫማችሁ ሳትረግጡት ወደ ቤታችሁ ከሄዳችሁ በንጹህ መንገድ ሄዳችኋል ማለት ነው እና እንደዚህ አይነት ቆሻሻ ሰው እንደዚህ አይነት የወረደ ሰው ማለት ነው እያያችሁት እልፍ ብትሉ ምንም አይደለም ማለት ነው። ከእንደዚህ አይነት ሰው ተመላልሳችሁ ወይም እሷ ዘቅዝቃለች እኔ ዘቀዝቃለሁ እሷ የተለያየ ነገር ሞታለች ብላችሁ ባትሉ የእኛ ልጆች በጣም ደስ በምንም ነገር ባትከተተላት ማለት ነው። እኔ እና እሷን ሳሎን መለመን እኔ ምለምነው የእኛ ልጆች የሩታ እህቶች ነው ምለምነው ማለት ነው። በቃ ከእንደዚህ አይነት ሰው ምንም አይነት እንካ ሰላምታ ባትሉ ባትመላለሱ፣ እነሱ የፈለጉት ነገር እንኳን ቢያደርጉ እናንተ በመልካምነት በቃ ኮሜንት ስር እየገባችሁ እየሳቃችሁ ፈታ ዘና እያላችሁ መውጣት ትችላላችሁ ማለት ነው እና ለእሷ ደግሞ እንደፈለገች መዘቅዘቅ ትችላለች ማለት ነው። ምክንያቱም ለምንደውነት ታውቃላችሁ ውድ ቤተሰቦች ሩታ ተዘቀዘቀችም፣ ተሰደበችም ሌላ አመለካከት ተሰጣት። ምንም የሚጎልባትም የሚቀንስባትም ነገር የለም። ያው ነብር አብባ ብቅ ውብ ሆና ቀን በቀን መልኳ እየጨመረ እያበበች ነው የምትመጣው ማለት ነው። እኛ ከዚህ በላይ ምን እንፈልጋለን እንዴ? እናንተ የምትፈልጉት ሩታ አብባ፣ ሩታ ደምቃ፣ ሩታ ፈገግ ብላ እንድትመጣ አይደለም የምትፈልጉት? ሩታዬ ደግሞ ፈገግ፣ ዘና፣ ፈታ በቃ ፈንተሽ ብላ ነው የምትመጣላችሁ ማለት ነው። ለዚህ ሁሉ እናንተ ባትከታተሉ በጣም ደስ ይለኛል፣ የእኛ ልጆች። እሷ ደግሞ ትገልበጥ ማለት ነው ከፈለገች፣ አይደለም ቲክቶክ፣ አንድ ፎቶ ወይም ሁለት ፊቱ እዚህ ዩቱብ እና ቲክቶክ ቲክቶክ መንደር የሩታዬን ፈቶ ብትሞላው እኛ መስሎ አይታየንም። ምክንያቱም የኛ ልጅ ድንቅናታ ማንም አይሰብራትም፣ ሚሰብራት የለም። ንግስት ንግስትናት ነግሳለች፣ ደግሞ ሙሽራናት። በቃ እኛ በአሁኑ ሰዓት ሙሽርነትና እንድንቀበላት በዛ አለሟን እንድትገጭ እኛም ደግሞ ከእሷ ጋር አለማችን እንድንገጭ ነው የምንፈልገው እንጂ ከእንደዚህ ከወረደ ሰው እንካ ሰላምታ ባትሉ በጣም ደስ ይለኛል። እና ቪዲዮ ምንሰራ ያስገደደኝ የእኛ ልጆች ብዙችሁ እሷን ተከትላችሁ ፍቅርን የምትዘቀዝቁ ፍቅርን የምትሰድቧላችሁ እና ፍቅርንም አትስደቡ፣ ፍቅርንም አትዘቅዝቁ። ምክንያቱም ፍቅር ምንም ነገር አላለችም፣ እንደዚህ ከወረደ ምክንያቱም እቺ ልጅ ማለት ነው፣ እውነቴ ነው ላችሁ ፍቅርን አትወዳትም። ፍቅርን ብትወዳት ወይም ደግሞ ለእሷ አድናቂዋ ብትወድ እንኳን ፍቅርን ይነኩብኛል፣ ፍቅርን ይሰድቡብኛል እና ብላ ወደኋላ ትነበር ማለት ነው። ስለዚህ እኛ ከፍቅር ጋር ምንም ነገር ግንኙነት የለንም። እኔም እንደናንተ ተነበርኩኝ አንዳንድ ሰው ተናግሮ አናጋሪ ያደርጋቸዋል። ግን በዛ ሁሉ እኛ መቆጠብ አለብን ብዬ ተስፋ አደርጋለሁ። ምክንያቱም ለምን ስትሉ ለእኛ ለሙሽሪ ስትሉ ሙሽራችን እንዳትነካብን ማለት ነው፣ እንዳትነካብን ማለት ነው እና ወጣችን ወረዳችሁም እውነት ለመናገር ማለት ነው ሩታዬን መቼም አትሆኑ ማለት ነው። ትላንትና ለዘፈነችው ዘፈን ለትንሽ ነገር ማለት ነው ከአንድ ሚሊየን እስከ በቃ የቁጥር መጨረሻ ያለውማ በእሱ እንኳን ተገዝቶ ማይገኝ ሴት ናት ማለት ነው። እንግዲህ ሩታዬ፣ በዚሁ አቀጣሚ ወይ ቴክኖሎጂ ወይ ኢንስትግራም እቺን የትላንትና ድምፅሽ እንድትደግሚልን እንፈልጋለን ማለት ነው። እኛ የአንቺ እህቶች ማለት ነው እና እህቶች ማለት ነው፣ ለነዚህ አይነት ሰዎች በቃ ምንም አይነት ቦታ ባሰጡ ንግስታችንም፣ ዝም ብላችሁ ብታነግሱልኝ ብትወዱልኝ ብታደንቁልኝ በጣም ደስ ይለኛል ማለት ነው። እንግዲህ አብርሽን እና ሩታ ማለት ወደፊት ብቻ ማለት ነው፣ የምንፈልገው ማለት ነው። ከሌላ ሰውን ከሰላምታ ባትሉ በጣም ደስ ይለኛል፣ የኔ ውድ እህቶች፣ የሩታዬ ጠንበለል እህቶች፣ ጠንበለል አድናቂዎች ማለት ነው። እኔ ከልቤ ነው የምወዳችሁ ማለት ነው። ሩታዬ ደግሞ ባለሽበት ላይ ይጠብቅሽ፣ ፈጣሪ ይጠብቅሽ፣ ትዳርሽ ያማረ የሰመረ ያድርግልሽ፣ ወልደሽ ለመሳም ደግሞ ያብቃሽ እና እኛም ኦዴንሶችሽ ማለት ነው። አዎ ሩታዬ ነግርሻለሁ ግን እኛ ልጆችሽ ማለት ነው ኦዲንስ ሳይሆን አክስቶቻችን ብለው እንዲጠሩን ነው የምንፈልገው ማለት ነው። እና ሩታዬ ለዛ ቀን ያብቃች። ክፉ ነገር ምንም ነገር አይን ካብን የኔ ውድ የኔ ድንቅ የኔ እልልት የዩቱብ መሪ ማለት ነው። አገርሽን ያስጠራሽ ጀግና ሴት ብዙ ወጣትን ያፈራሽ ሴት እወድሻለሁ ሩታዬ።